ሰላም ሰላም ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ እኔ አንድ የታየኝ ነገር አለ። ምንድን ነው? ዝም ብዬ ነገሮቹን ከረፈደ በኋላ ዝም ብዬ ሳስባቸው እና ሳስተውላቸው የሆነ ጥያቄ ይፈጥሩብኛል። ማለት አሁን ላይ ይቺ ጠንፌ ጠንፌ በግልጽ አማርኛ ብሩኬንና ሃይሚን ለማጣላት ነው። እንደገና ደግሞ በትናንትናው ፕራንክ ላይ በጣም እኔ ቅሬታ የፈጠረብኝ ነገር አለ። ምናልባት ይሄንን ስናገር ብዙዎቻችሁ ላይ በግልጽ አማርኛ ላልተረዳችሁት ልትቀየሙ ትችላላችሁ። ይሄ የሚያስቀይም ነገር አይደለም። በግልጽ አማርኛ ምን መሰላችሁ? ልጅቷ ቆርጣ ተነስታለች፣ ብሩኬንና ሀይሚን ለመለያየት። ብሩኬ ደግሞ ልጅቷን ነው በጣም እያዳመጣት ያለው ማለት ነው። ሀይሚ ብሩኬ እንዲያኮራት ትፈልጋለች ሁሉ ጊዜም ማለት ነው። ማንም ሴት ትምጣ ከእሱ ጋር ሀይሚ እምቢ ስትል አይሆንም፣ ይሄ ልክ አይደለም ስትል፣ ሀይሚ ከእሷ የሚበልጥቤ ነገር የለም እሷ ኖ ካለች ኖ ነው ብሎ የሆነ ኮስተር ምናምን ነገር ብሎ እንዲያስከብራት ትፈልጋለች ሀይሚ ማለት ነው። ብሩኬ ደግሞ ዝም ብሎ ነገሮቹን ማዳመጥ ይፈልጋል። አላቅም፣ የሆነ ቦታ ላይ ግራ የሚገባባው ነገር አለ። ለምን እንደሆነ አላቅም። ይሄ ሰው ተፈጥሮም ሊሆን ይችላል። እና ትናንትና አሁን እሷ ይሄ ሰደበችኝ አግድማደግ ምናምን ምናምን እንደዛ አለች ምናምን እያለች ስትቀበጣጠር ብሩኬ ጠንፌን ነበር ሲያዳምጥ የነበረው። እንደውም ሀይሚን በሃይላንድ ሲገፋት ነበረ። ይሄ መደረግ አለበትም ይቺ ሴት ትንቃታለች ይቺ ሴት ትንቃታለች ነገ ተነስታ ፕራንክ እናድርግ ስትላት እሺ ላትል ነው በሚገባ እሺ ነው የምትለው ለምን ዛሬ አንተ ለሀይሚ የሰጥሃትን ክብር እና ለሀይሚ የሰጥሃትን ቦታ ምን ያክል ለሀይሚ ቦታ እንዳለቀ አንተ ይቺ ሴት ጠንቅቃ እያጠናች ነው ከእሷ ፊት እሷን በሃይላንድ እየገፋት ነው። ሀይሚ ምንም ነገር እንዳታወራ ምናምን እያደራረካት ነው። እንደም ሂጅ ብለህ እስከ ግማሽ መንገድ ያክል ገፍተሃታል። ይህ መደረግ የለበትም። ብትችል እንኳን ሀይሚን ይዘህ ነበር መሄድ ያለበት። አንተ ግን ሀይሚን እዛ ገፍተሃ አባረግ ወደ ጠንፌ ነው የተመለስከው። ብሩኬ አንዳንድ ጊዜ ነገሮቹን ይሄ ልክ አይደለም ብለን ካላለፍ ነው ምንም ነገር ሊስተካከልና ሊታረም አይችልም። አይኖ ሁለታችሁም እንደምትዋደዱ ነው እኛ እስከ ዛሬ ድረስ የምናውቀው አንተም ሀይሚም እንደምትዋደዱ። ነገር ግን ሀይሚ ደግሞ አንዳንድ ቦታ ላይ እንድታስከብራት ትፈልጋለች። የሆነ ነገር የተሳሳተ መንገድ ላይ በእናንተ ህይወት ውስጥ እናንተን የሚበጠብጥ ሰው መቶ ይቺ ሰው ይቅርታ ልጠይቅ ነው ብላ መታ፣ ምን አደረገች? ሀሰተኛ ይሁን እውነተኛ ይሁን፣ ይሄው ሰደበችን ብላ ፋይል አወጣች። አስቡት እንግዲህ ይሄ ምንድነው? ሌላ አጀንዳ፣ ብሩኬ ሀይሚን የሚጠላበት ሌላ አጀንዳ መፍጠር ማለት ነው። አስቡት እንግዲህ ምን ያክል ቀንደኛ ቀንደኛ ጥላት እንደሆነች ማለት ነው። ለብሩኬ ማጠቅመውም ለሃይሚ ማጠቅማትም ባጭር አማርኛ ማለት ነው። ነገር ግን ችግሮች በተፈጠሩ ቁጥር ማለት ነው ብሩኬ ሀይሚ አይኖ ሰላሳ ጊዜ አርባ ጊዜ ልታጠፋ ትችላለች። ሀይሚ ሙሉ ለሙሉ ጨዋናች እያልኩ አደለም። ፕራንክ ልታደርግ ትችላለች አይኖ አታደርግም አልልም። የፕራንክ ንግስት ነች። የፕራንክም ሱስ አለባት። ይሄ የታወቀ ነው። ነገር ግን ምን መሰለ ብሩክ፣ እኛ ሴቶች በባህሪያችን ወንድ ልጅ ይሆናል ሌለ እንዲያኮራን ኖ እንዲልልን እንፈልጋለን። በሴት መሀል በሴት የሆነች ሴት መታ እኛን ልታጠቃ እኛን ልታጥላላ ስትመጣ የሚወደን አፍቃሪያችን ኖ ብሎ እንዲጋፈጥልን እንፈልጋለን። ምንም እንኳን እኛ እሱን ብናስቀይመው ምንም እንኳን ጠብ ይውላችሁ። በፍቅር ውስጥ ጠብ የለም ውዶቼ፣ በፍቅር ውስጥ ጠብ የለም። በፍቅር ውስጥ ስትሆኑ ከፍቅረኛችሁ ጋር ከተጣላችሁ ሌላ ሴት መታ እናንተን ለማናደድ ከእናንተ ተሽላው የሆነ እንደዚች ውንጥ ውንጥ ብትል እንኳን ኖ፣ እኔ እኮ ፍቅረኛ ናቃታለሁ አብራኝ የኖረች ናት፣ ስለዚህ እሷን አንቺ ዛሬ መጣሽ ብዬ እሷን አሳልፌ ለአንቺ አልሰጥም። ቤስት ፍሬንድነት እና ፍቅረኛ ይለያያል። ፍቅረኛ ዛሬ ያደረካት ነገ አግብተሀት ልጆች ልትወልድላት ነው። ቤስት ፍሬንድ ግን ዝም ብለህ ከዚ ጋር በችግር ጊዜ ልትደርስልህ ትችላለች። በቃ ጓደኛህ ናት፣ ጓደኛ ናት፣ ቤስት ፍሬንድ ናት። እሷም ቤስት ፍሬንድ ነው ብላለች። አትጋቡ እዛ ጋ ልታገባት የምትችለው እና አብረህ ዘላለም ፈጣሪ በዚህ ምድር ላይ እስከፈቀደለን ድረስ እስከኖርን ድረስ አብረሃት ልትኖር የምትችለው አንድ ፍቅረኛህን ነው እና ብሩኬ አንዳንድ ጊዜ ቢሆን እንኳን ማለት ነው የሀይሚ ደስ እንዲላት ያክል እንኳን ውስጥ እንኳን ባይኖር ኖበል በሴት ፊት አስከብራት። ይቺ ዘልዛላ ሀይሚን ልታዋርድ ሀይሚን ዝቅ ልታረግ ሀይሚን በቃ አሌለ በአይምሮዋ ላይ ልትረማመድ በጭንቅላቷ ላይ ነው አሳቧ ህልሟ ማለት ነው። እኔ በብሩኬና በሀይሚ መሃል መግባት ፈልጌ አይደለም። ሁለቱም ለእኔ አንድ ናቸው። ምንም ልዩነት የለውም። ነገር ግን አሌለ ሀይሚ የምትናቅበትን ነገር ሲደረግ አይቶ ማለፍ አንዳንድ ጊዜ እኔ ማለወራው ብዙ ጊዜ ለዋራ ፈልግና ማለት ነው ውዶቼ፣ አውቄ ዝም የምልበት ሰዓት አለ። ለምን ክፍተት ሊፈጠር ይችላል፣ በእነዚህ ልጆች መሃል ኖ መደረግ የለበትም። እንግዲህ ብሩኬ ደግሞ አይቶ ሊያስተካክል ይችላል። ሀይሚ ጋ እንኳን ስህተት ቢኖር ሀይሚ ይሄንን ስህተቷን ልታስተካክል ትችላለ። ብዙ ጊዜ እኔ ሀይሚን ነው የምናገረው፣ እንደምታዩት፣ ብዙ ጊዜ ሀይሚን ነው የምናገረው። ምክንያቱም እኔ ስለ ብሩኬ የሆነ ነገር ስን በቃ አለ በሌላ አንግል ነው የምታዩት። እንደው ገብርኤል በሚያውቀው እኔ ሀይሚም ብሩኬም ለእኔ አንድ ናቸው። ምንም የምለይበት ነገር የለም። ነገር ግን አሌለም ብሩኬ ሀይሚን እንዲያኮራ ትፈልጋለሁኝ። ብሩኬ ሀይሚን እንዲያነግሳ ትፈልጋለሁኝ። እኖ እንዲልላ ትፈልጋለሁኝ። እኔ ያለሁልሽ፣ እኔ እያሉልሽ፣ ዝቅ እንድትይ አልፈልግም፣ እንዲላ ትፈልጋለሁኝ። የመጡትን ሴቶች እሷን ሊያቀሉ እሷን የሆነ የሆነ ያለ ጥፋቷ ያለ ስሟ ስም ሊሰጡ የመጡ ሴቶችን ምንም እንኳን ጓደኛ ብትሆኒ እሷ ግን ፍቅረኛ ናት ኖህ እንዲል እፈልጋለሁ። ይሄ ነው የኔ አመለካከት እንጂ ሌላ አመለካከት ኖሮኝ አይደለም። እና እዚጋ ሀይሚ አሁን እዛጋ ሄደች ምንም እንኳን ገብቶናል፣ ፕራንክ እንደሆነ ማለት ነው ግን ጢም ይዛብክ ነገ ሰላም ስትፈጥሩ ስትታረቁ፣ አንተ እኮ እኔ ፕራንክ ባደረግኩ ሰዓት ሂጂ ብለህ እኮ አባረሀ ነበረ ለእኔ ምን ያክል ቦታ እንዳለቅ አይቻለሁ፣ ብላ ቅሬታ ሊፈጥርባት ይችላል። ሴት ልጅ ናት እና ምናልባት ያንን ያደረግከው አንተ ደግሞ ነገሩን ለማብረድና ሌላ ቦታ እንዳይገቡ፣ ሌላ ቦታ ላይ ከሚዳረሱ ነገሩን በዚህ መልኩ እናቅልለው ብለህ ያደረግከው ነገር ሊሆን ይችላል ብሩኬ ማለት ነው ግን ኖ እንደ አንድ ኦዲንስ ዛጋ ኦዲንስ በትክክለኛ አንግል የሚመለከት ኦዲንስ የእናንተ ወዳጅ የሚያስከፋውም የሚያስደስተውም ሰው አለ። የሚያስደስታቸው ትክክለኛ ጠላቶች ናቸው። ትክክለኛ ወዳጅ ግን ሊያስቀይመው ይችላል። ኖ፣ እዚህ ጋ ይህ ስህተት ይታረምልኝ የሚል ሰው ሊኖር ይችላል። እዛ ጋር ስህተት አንድ ሰው ስለተናገረ ደግሞ ያን ሰው ጠላ ማለት አይደለም። ነገ ያ ስህተት እንዳይደገም ለማስተካከል ያክል ነው። እዚህ ጋ እናንተ የመጣችሁት ሀሳባችሁን ይዛችሁ እኛ ሀሳብ እንድንሰጣችሁ ነው። የተፈጠረውን ችግር አብረን እንድንፈታ ነው ወደዚህ ይዛችሁ የምትመጡት። እንደዛ እስከሆነ ድረስ ግን ማንም ሰው የሆነ ነገር ቢል ልክ ነው ብለን ተራርመን ማለፍ ነው እንጂ ያለብን፣ ሌላ ጥላቻ ውስጥ መግባት የለብንም ማለት እፈልጋለሁ። እንደ በመድሃን ያለም ጠንፌ ፌ ከመሀላችሁ የምትወጣበት ቀን ነው የናፈቀኝ እኔ። ሌላ ምንም አልናፈቀኝም የምር።